ምንድ ነው ምን እየተካሄደ ነው አፏን መክፈት ጀምራለች ማለት ነው አዩ ምንድ ነው ምንድ ነው ምንድ ነው እያልሻለሽው ሱማያን አንቺ ሄደሽ ጎንደር ላይ መግደል ምን በግ ሰይድ በግ ላልሽው እንግዲህ እሱ የራስሽ ጉዳይ ያው እሱ የሚሰደብ ራሱ ስለሆነ ማለት ነው እንዳንቺ አይነት ባለጊያ ገብቶ ማለት ነው ማነሽ አዩ ተቅለበለብሽው በጣም መረን አትለፊ አሀ ሱመያን ሰኢድን ተቀባዩ ስላልናት ሱመያን የሆነ እንትን እያልናት መሰለሽ እንዴ? እያጣጣልናት መስሎሽ ከሆነ ተሳስተሻል። ፋኖ ምናምን ምናምን አትበይ። እንዳንችን እንደ አናጋሪ እንዳንች እንደሸኔ አናርድም እኛ እሺ አየሹ የገጠር ቦታ እንደፈለገ ገጠር እንደፈለገ የፈለገበት ቦታ እየተንቀሳቀስ አየሹ ባህር ዳር ላይ አይቱ ቢል ምን ቢል እንደፈለገ ቢሆን አየሸዋ? ምንም ስላልሆነ ተናደድሽ እንዴ በጣም ባለጌ ሴት ነሽስሽ አዩ ብልግናሽ ደግሞ ምን ድረስ ነው ካልሽ ወይኔ ምን ድረስ ነው ካልሽ ብር እና ብር ብቻ ነው ያንቺ እየታየሽ ያለው ማለት ነው። እሷ እየታያት ያለው ብርና ብር ብቻ ብር፣ ሁሌ ብር። ማታፍሪያ አንቺ ነሽ ማለት ነው። በመቶ ሺዎች ነው እንጂ በሚሊዮኖች ብር አላስቀመጠልኝም አላለችም? ያሳሰባት በሱ በሚሊዮኖች ብር አለማስቀመጥ ነው። ለብር ብለሽ ያገባሽው መሆኑ ምልክት ስለ ብር ነው ዛሬ የምታወሪው፣ ስለ ገንዘብ ነው ዛሬ የምታወሪው። ጭራሽ በሚሊዮን ብር ሳያስቀምጥልኝ ነው የሄደው። አ አንድ ነገር ቢሆን፣ ኧረ በስመ አብ ይችል! በጣም የምትገርም ሴት ናት። አንድ ነገር ቢሆን ያሳሰባት የብሩ ሁኔታ ነው፣ በሚሊዮኖች ብር አለማስቀመጡ ነው። ጭራሽ ደግሞ ሰው የፋኖን አልፈራም። ካልፈራሽ ነይ ነይ እንቀበልሻለን ነይ ብላሻለች፣ ጥሪ አድርጋልሻለች። አገኝሻለሁ አንችንን አገኝሻለሁ፣ እንገናኛለን፣ አዝናናሻለሁ ተብለሻል። መምጣት ነው መምጣት ማለት ነው። እዚህ ጋር ፋኖ ቀሮ አትበይ። ቀሮ ምን ትመስላለች? በእናታችሁ ምን ትመስላለች? ደግሞ በአንቻፍ የማይጠራ ሰው አትጥሪ፣ በአንቻፍ የማይጠራ ሰው አትጥሪ። ባለጌ ስርአትሽን ያ ምን ብላንም ለምን መድኃኒት ሉን ጠጥተሽ ከሆነ የሆነ ነገር የሆነ ነገር አርገሽ ቢሆን ከዛ ገጠር አስቀሪው። በጣም መጥፎ ነው መታወቂያ ኦ ስለሆነ ማለፍ አይችልም። ይቅርብሽ። እና ምን መሰላችሁ፣ እሷ ስማቸውን ጠርታ አከሌ አከሌዎች እንደዚህ አይነት ነገር ካረክ ይገሏል ማለፍ ፈራች። እውነታው ግን ምንድን ነው ፋኖች ይገልሏል። አንተ ኦነክ ኦ ስለሆንክ ፋኖች ይገልሏል። ኦሮሞ ሆነክ ጎንደር ውስጥ መግባት አትችልም ይገሉሻል። በቃ ልክ ናት። እንደምንም መድኃኒትም ጠጥተሽ ቢሆን በረኪናም ጠጥተሽ ቢሆን መርዝም ጠጥተሽ ቢሆን እንዳይሄድ አድርጊው። አዎ ሂዷል አይደለ? እንዲመለስ አድርጊው። አሁን እንዲመለስ አድርጊው። ዘግይተሽ መጣሽ፣ በጣም ዘገየሽ። እሱ እኮ ከባህር ዳር አድፎ ገጠር ገብቶ በቃ ጫካ ውስጥ ነው እንዳየሽ ስለዚህ የኔ የምትይው የኔ ብቻ ነው፣ የግሌ ነው ብላለች። እንግዲህ ሰይድ የግሌ ነው። ስለዚህ መርዝሽን ጠጥተሽ እንደምንም ብለሽ አስቀሪው። ልክ ናት ሱመያ፣ በቃ እንደምንም ብለሽ አስቀሪው። እንደምንም የምጠጨው ነገር ጠጥተሽ፣ የምታደርጊውን ነገር አድርገሽ፣ ማድረግ ያለብሽን ነገር ሁሉ አድርገሽ አስቀሪው። እንዳሄደ አድርጊው። ያንቺ ሚሊዮን ብር ያንቺ በመቶ ሺዎች ብር አይደለም። ምን አይነት ባለጌ ነሽ? ብር የሚያሳስባት ረብስ ብር ነው እያሳስባት ያለው ቢያንስ እኮ በሚሊዮኖች ብር አላስቀመጠልኝም አለች እ ለብር ብለሽ ማግባትሽ። እዚህ ጋር ሰኢድ ራሱ ለምን እንደማይነቃ ለምን እንደማይነቃብሽ ግራ እየገባኝ ነው ያለው ማለት ነው። ደግሞም ባሌ ለብር ብለሽ እንዳገባሽ የታወቀ ነው። አንቺ ማለት ነው መጠጣት እንደለመድሽው በረኪናሽ አንቺ ልሽ እንጂ መጠጣት ያለብሽ በደንብ መጠጣት መርዝሽ እንዳስለመድሽው በደንብ ጠጥተሽ እንዲመለስ ማድረግ አለብሽ። አለቀ በቃ። እሺ አለቀ በቃ። ያንን ነው ማድረግ ያለብሽ እንጂ ዝም ብለሽ እዚ ጋ በማለት የለብሽም። ጭራሽ በግ ተሸክማ መጣለች ዛሬ ማለት ነው። በግ ነው ተሸክማ የመጣችው። በጣም የሚገርመው ነገር ማለት ነው። ስለዚህ እንግዲህ ባሌ ነው የምትለውን ሰኢድን ከበግ ጋር ወይኔ፣ ከበግ ጋር ነው ያወዳደረችው። አንተ ማለት በግ ነህ፣ ቢያንስ እንኳን በሚሊዮኖች ብር አላስቀመጥህልኝም ነው ያለችው። ሚሊዮኖች ብር አላስቀመጥህልኝም። ስለዚህ በሚሊዮኖች ብር የኔ የቤት ኪራይ አልቆብኛል። መኳኳልበት ሜካፕ የምቀባበት ነገር ምናምን ነገር አልቀብኛል፣ ያልቀብኛል አንተ ከሌለ ያንን ነገር ማለ ሊያደርገው ነው ገና ሌላ እስከ መገባ ድረስ እያለች ነው እንግዲህ፣ ሌላ እስከምታገባ ድረስ ማለት ነው። ይህ መጨረሻ ባለጌ መጨረሻ ባለጌ ማለት ነው። አሁንም ድረስ እስከዚህ ሰዓት ድረስ እስከዚህ ደቂቃ ድረስ ገንዘብ የሚያሳስባት ባለጌት ምንድን እንደ ቦና ቆልቼ ነው ወቅጦሽ አልቻት አይደለ። እንደ ልብስ አጥቤ አራግፌ ነው ማሰጣሽ። አንቺ ቡኒን ቆልቼ ወቅጥሻለሁ አልቻት አይደለ። እኔ ደግሞ እዚህ እስክመጪ እኮ አልጠብቅሽም፣ እዚህ እስክመጪ አልጠብቅሽም። እኔ ፋኖ ምናምን አልፈራም። ምንም ነው የማልፈራው፣ እንደው ምንም ነው የማልፈራው። ቀጥ ብዬው ደረቴን ነፍቼ ነው እንዲመጣልሽ። ያኔ እጥብ አድርጌሽ እንዲጨምቄ ነው ማሰጣሽ ሞቀጥ ነበር ትላለች። አንቺን ነው የምወቅጥሽ መጥቼ። እስቲ ባለቤቴ ላይ አንዲት እንዲህ እንዲህ ቁስል ሽእ በላችሁ ቁስል እንዳለ፣ ካሁን በኋላ ድሮ የጋራ ነው ብዬ አክብሬሽ ዝም ብያለሁ። ካሁን በኋላ የጋራ አይደለም፣ ባሌ ሰይድ የኔ ብቻ ነው፣ የኔና የኔ ብቻ። በቃ እሚ ብለሽ አልፈልግም ብለሽ ሄደሻል። ምንም ነገር ከአንቺ ጋር ካሁን በኋላ ወሬ የለኝም። ባለቤቴ ግን እንደዚህ ጨ እንዲች የጨረተ ነገር አይደለም። አልኩሽ እኮ ቢንቢ እዛ ጎንደር ሄዶ ቢንቢ በልቶት ቢመለስ አለቅሽ። እሺ፣ እንኳን ቢንቢ እንኳን ምን ምን ምን ማለት ነው ይልሽ። እሱንም በህይወት የማግኘት እድልሽ ገና ከገና ታህልም ያለሽ ታልም ያለሽ ነው የሚባለው ገና ማለት ነው። በህልምሽ ትቃዣለሽ። እሺ በህልምሽ ትቃጃለሽ። እኛ ፋኖ ያልሽው ምንም ያልሽው፣ በነገራችን ላይ ፋኖ ባፍሽ እንዳጠሪ ሁለተኛ ባፍሽ ብጠሪ ማለት ነው። ይኸውልሽ ዘቅዝቅሽ ነው ማሳይሽ። ዘቅዝቅሽ ባናትሽ ከርብጭሽ ባናትሽ ነው መከረብትሽ። ባለጌ! ሁለተኛ ፋኖ የሚባል ባፍሽ እንዳጠሪ፣ የጠነባች ባፍሽ እንዳጠሪ። ዋ ብያለሁ፣ ዋ! አሁን ገና የሆነ ጋጥ ወጣሽ፣ ጋጥ ወጣሽ በጣም ማለት ነው ስራ አላጣም፣ አንቺን ፋን ነው እዛ ጋር አንቺ አንቺ ማለት ነው። ላንቺ ላንቺ፣ ለኛ እንበቃሻለን፣ ካስፈላጊ ከሆነ ማለት ነው። እሺ፣ እና ደግሞ አፋወጥሽ ማለት ነው። እንደዚህ አደርግሻለሁ፣ እንደዚህ አንቅሻለሁ። ማንንም አልፈረምጥች ነው፣ ነይ እስኪ ናይ ማለት ነው። ሰበበኛ፣ ብሩ ብሩ ማለት ነው። ይውላችሁ በሚሊየን ብር አካውንቴ ላይ አላስቀመጠም ብላ ነው እንግዲህ እያበደች ያለችው ማለት ነው። እያበደች ያለችው ለዚያ ነው፣ እየቀወሰች ያለችው ለዚያ ነው ያለም በቃ ያ ብርም እኮ ጀግናው የሰራችበት ነው፣ ንግሥት ሱመያ ጀግናው የሰራችበት ብር ነው። እንግዲህ ሰይድ አድርግ የተባለውን እስካላደረገ ድረስ ሱመያ፣ እንኳን ደቡብ ጎንደር ሰሜን ጎንደርም ተመልሶ ይሄድ፣ የትም ቢገባ አያገኘኝም ብላለች። ምክንያቱም አድርግ ያልኩትን ነገር አላደረገም ብላለች። አድርግ ያልኩትን ነገር አላደረገም እስካላደረገ ድረስ አያገኘኝም። እንኳን ደቡብ ጎንደር፣ ሰሜን ጎንደር የፈለገበት ይግባ ብላለች። እንግዲህ ሱማያ ይህና ያለችው ማለት ነው። ምንም ማድረግ አይቻልም። አንቺ ደግሞ ማለት ነው አዩ ሱማያን ወይኔ፣ በዚህ መልኩ የመናገር በዚህ መልኩ ማንጓጠጥ ምናምን ስለ ቡኒ ነው። ቡኒ የተባለችው ደግሞ አዎ፣ ገና ይኸውልሽ፣ በደንብ አጥበን ቆልተን እንወቅጣታለን። ለጓደኛሽ፣ ጓደኛሽ እንዳንቺ የሆነች ዝም ብላ የምትቀደድ ዝም ብላ የምትናገር ስርዓታችሁን ያዙ ማለት ነው። ስርዓታችሁን መያዝ ይገባችኋል። በቃ ዝም ብላችሁ አትከፈቱ፣ ሷም አንቺም ጓደኛሽም። ስለዚህ ከዚህ በኋላ ሰኢድ የኔ ነው ያልሽው ማለት ነው። ሲያምርሽ ይቅር፣ ሲያምርሽ ይቅር። ገና ገና ማለት ነው ይኸውልሽ፣ ገና ሰኢድ ይፈታሻል፣ ይፈታሻል። በቃ አለቀ። ለልጆቹ ሲል ገና ይፈታሻል። አንቺ ያኔ በሚሊዮኖች ይናፍቅሻል ማለት ነው። ሲናፍቅሽ ይቀራል። ማነሽ ወይዘሮ? አዩ የምትለውን ጉዳን ስሙልኝ እስከመጨረሻው ማለት ነው። ላይክ ሸር፣ ሰብስክራይብ። የፈለገችውን ብትል አንቺ እንዳላየ ለት አልፋለሁ አልፍ። ትንሽ እንኳን አታፍሪም። እንደ ትንሽ እንደ ትንሽ የማይዝሽም አንቺ። እኮ ቤት ገዝቶልሽ ሄደው አዲስ አበባን ቤት አለሽ፣ የፈለግሽበት እኮ ቤት አለሽ። እኔ እኮ ቤት ኪራይ ነው፣ ትቶኝ ሄደው ማን እንዲከፍል ነው አንቺ እዛ ሆነሽ እንደፈለግሽ የምትኖሪው ቤት እዚህ ስላለሽ ነው። ከፈለግሽ እዛ እዚህ መተሽ ትኖሪያለሽ። እሱ እዛ አንድ ነገር ቢሆን ማን አባቴ ነው ቤት ኪራይ የሚከፍልልኝ? ማነው ቤት የሚከፍልልኝ የቤት ኪራይ? የቤት ኪራይ ውስጥ እኮ ነው ያለሁት። ሲቀጥል ልጅ አልወለድኩም እኮ ልጆች እንኳን የሉኝም እኮ። ይሄንን አታገናዝቢም? አታስቢም? ሴት አይደለሽም? ሴት እኮ ብልህ ነች ይባላል። አንቺ አሁን ብልህ ነሽ? እውነታውን አንቺ ብልጥ ነሽ። እንደውም ማወቅሽ ነው። ከሀገር ወደ ሀገር መዞር ማወቅሽ ነው ያምሻል እንደሆነ ጭንቅላትሽ በትክክል ያስባል። እኔ እኮ ምናምን የቤት ኪራይ ግን ስንት ነው ታውቂያለሽ? ስንት እንደምከፍል ታውቂያለሽ? በወር ሰላሳ አምስት ሺህ እኮ ነው ከመብራትና ከውሃ ውጪ ማለት። አንቺማ ቤት አለሽ፣ ምን በወጣሽ እግርሽን ሰቅለሽ ነው። ከየት አባቴ አምጥቼ ይሄን እናል ምን አይነት ሰው ነሽ? እኔ እና አንቺ እንገዳደላለን። እኔ በባሌ በሰይድ የመጣ ማንንም አልሰማም። የፈለገ ሰው የፈለገውን ማለት ይችላል። እገልሻለሁ። እንገዳደላለን በቅርብ ቀን ወይ አንቺ አንቺ ሟች ነሽ ወይኔ ሟች ነው። እኮ እኮ ደግሞ እኮ ሌላ ነገር እኮ አይደለም። ሰው አካውንት ውስጥ እንኳን በሚሊዮን ብር አስቀምጦ ይሄዳል። በሚሊዮን እኮ ብር አላስቀምጥም። በመቶ ሺዎች በሚቆጠር ብር ነው አስቀምጥልኝ። ይሄ እኔ በመቶ ሺ ምንድነው የማረገው? የበክራግ ነው የምከፍለው ወይስ ልብሰኝ ገዝቼ ነው የምኖረው ወይስ ምን መስቲ? ምን አረገዋለሁ? እስቲ እንተሳሰብ እንጂ ሱመያ፣ እንተሳሰብ የምር ወይ ነገርኩሽ። ከዛሬ በፊት ተናግሬሽ አላቅም ነበር። ከዚህ በፊት ከዚህ በፊት ምንም አይነት ነገር እኔ እና አንቺ ተነጋግረን ተናግሬሽ አላቅም ነበር። ከአሁን ሰዓት ጀምሮ ግን አንቺ በሰይድ ከመጣሽ አበደን አበደን። ካንቺ ላይ ምንም አይነት ምረት የለኝ። አለቀሽ፣ ሰዎች። አሁን አንቺ ስለ ሜካፕ ነው ያሳሰበሽ፣ ስለ ቤት ነው የምትሉኝ ሰዎች። ስለ ብር አስቤ አይደለም፣ ባሌ አሳስቦኝ ነው። ያው ባሌ ሲኖር አደለ ያንን እቃ ሊገዛልኝ የሚችለው። ሰኢዶ ሲኖር አደለ ያንን ቤት ሊከፍልልኝ የሚችለው። እሱ አሳስቦኝ ነው። እኔ እንን ላውራ የፈለግኩት ይሄ ለሱመያ ነው። ለሱመያ አድርሱልኝ። አሁን ደግሞ ስለ ሰኢድ ሰኢድ ካንተ ወደ አንተ ልመለስ የዚህና የሰይዶ ልዩነት ምንድን ነው? የዚህ የበግና የሰይዶ ልዩነት ምንድን ነው ማለት እኮ ነው። የቀረከ የኔ በግ በግ ነህ አንተ። የምር እሷ እኮ እንደ በግ ነው እያሽከረከረች ያለው። ይሄ በግና ሰይድ ልዩነቱን ኮመንት ላይ አስቀምጡልኝ። የዚህ በግና የሰይዶ ልዩነት ምንድን ነው? በግ አንተ፣ እኮ በግ ነህ የምር ነው ማለት እኔ በግ ቅጠል ሳር ሲያሳዩት እያለ ሊበላ ይሄዳል። አንተም ልክ እንደዛ በግ እሷን እየተከተልክ ሄድክ። በጉ ልክ ቅጠሉን ሊበላ ሲል ይታረድና ይጠበስና ይበላል ይበላል። ስለዚህ በጉ ተጠብሶ ይበላል። አንተም እንደዚህ በግ እሷን እያየ እየተከተልክ ባህር ዳር ሄድክ። ከባህር ዳር ደግሞ አሁን እየተከተልካ ትሄዳለ ጎንደር ገጠር ትሄዳለ። ልክ ገጠር ስትደርስ ትያዝና እየተለበለብክ እየጠበሱክ አካውንት ውስጥ ያለውን ብር እጥብ አርገውክ ጫማ ጠራጊ አርገው ያስቀምጡሃል። የነሱን ጫማ እየጠረክ ትኖራል። ታግተ ብሩን ብቻ ሰጥተ ብሩን ስላገኙ አይተውክ እዛው እግርህን ምንን ሳስቀሩ ቁርጥርጥርጥ አርገው ይልኩዋል። ይም ቪዲዮ አይታል። ሱመያም እንዳት መጣ ብላ ቪዲዮ ሰርታ ነግራ አለች። ባህር ዳር እንዳለ ካቃለው አሁን ወደ ገጠር እንዳልይት ካቃለው ወይ ደግሞ ልትሄድም እየሄድክም ይሆናል። እኔ አላቅም። ብቻ ወይኔ ኔ ወይ ኔ እየሄድክም ይሆናል። እንደው ሳይዱ እንደው በፈጣሪ ይዣለሁ፣ ካልሄድክ ተመለስ፣ ወደ አዳማ ና ተመለስ። እሷን ማስጠንቀቂያ ነግራለች። ና ተመለስ አሉ። ትንሽ አታፍርም? እቴጌ ጣይቱ መዝናኛ እቴጌ ጣይቱ ባህርዳር ደርሰናል እቴጌ እንትና ጋር አታፍርም? እንደው ይሄን ስታወራ ትንሽ አታፍርም? አሁን ከተማ ሂጂ ፈልጌ አጥቻታለሁ፣ ወደ ገጠር እሄዳለሁ። እሱ ትንሽ አታፍርም? ሼም አይዝም እንደው እኔ ስራ ነው የሚባለው? እንደው እኔ ማወቅክ ነው መማርክ ነው የሚመጣ። በቃ አሁን ተተኮስክ ሄድክ። ትንሽ አታፍሮ እና ይሄንን ነው የምልህ። ትንሽ አታፍሮ። እንደው ጀግና እንድትባል ነው ወይስ ምን እንድትባል እንደው? ለሀገርክ ተዋግተክ እንደ መከላከያ ገብቶ ነው? ሰኢድ እኮ ለሀገሩ ተዋግቶ መከላከያ ገብቶ አገሩን ደና ላይ ያረግ ሄደ ቢባል እሺ ዋው ብለና፣ አንድ ሴት ፍለጋ ሄዶ ጫካ ውስጥ ቀረ እንዲባል ነው? ምን ምንድን ነው አሳብ አልገባኝም። ምንድን ነው? ምን አስበህ ነው? እንደው ምን አይነት ጭንቅላት ነው ያለው? አርቃ አታስብም? ምን ጥሩ ለሴት ሄዶ ሞተ፣ ተዋግቶ ሞተ እንዲባል ምን አለበት? አንተ ለሀገር ተዋግተህ እንኳን የወታደር ልብስ ለብሰህ እንደው ፎቶ ተነስተህ። ከኔ ግና ባለቤት ልጅቱ ምን ልጅቱ እያሳሰባት ያለው አካውንቱ ያለውን ብር እጥ ባድርገዋለች አካውንት ላይ ያለውን ብር ይወስዳሉ፣ አለች አካውንት። አዎ ያው እናንተ አካባቢ የተለመደ ነው ማንሽ፣ ወይዘሮ አዩ የተለመደ ነው። እና እንዲህ ብትይ አይገርምም። ስለዚህ ቶሎ ብለህ አካውንት ላይ ያለውን ብር ቶሎ ብለህ ወደ እኔ ላከው የምትይ ነገር ነው። አዝማሚያው እንደዚያ ነው፣ አዝማሚያው እንደዚያ ነው። የለም ብር የለም፣ ያለም ብር የለም። አርፈሽ ተቀመጭ፣ አርፈሽ ተቀመጭ፣ ብር የለም። እሺ የምን ብር ነው የምን ብር የሰው ህይወት ሳያሳስባት የብሩ ነገር የሚያሳስባት የማትረባ ሴት ችናየው የእውነት ነው የምላችሁ የሰው ህይወቱ ሳያሳስባት የብሩ ነገር ይዘውህ ይዘው አንተን ይዘው ጥብ አድርገው ብርህን ጥብ አድርገው አንተ በግ አንተ በግ እያለሽ የምትሳደብ ማለት ነው አንተ በግ አርዶ ጠብሰው አርዶ ጠብሰው የሚበላ ሰው ሌላ ነው እሱንም ታውቂዋለሽ ታውቂዋለሽ ማለት ነው። አዩ ታውቂዋለሽ። ከአናታችን ውረጅ። ዋ ብያለሁ፣ ዋ ብያለሁ። ልክ ልክሽ እንዳይነገርሽ። ስርዓት ያ ስርዓት፣ የምትይዥ ከሆነ ብር ነው አይደለ? እኛ ብር አንፈልግም። ምንም ምንም ነገር አንፈልግም። ደግሞ ምንም አልሆነም። ሳይድ አይተሸዋል። ምንም አልሆነም፣ ምንም አልደረሰበትም። አይተሸዋል። ሰው አግቶ ሙልጭ አድርጎ አካውንቱ ማን ነው? እነኛ እኛንን እንዴ አይደለንም። ይህ ደግሞ በደንብ ታውቂዋለሽ። ስለዚህ ያደረግሽ ያለው ሽውን ያለውን አዙረሽ ለኛ አትንገሪን ማለት ነው። በጣም ባለጌ ነሽ። በነገራችን ላይ አድርሱላት፣ ለዚች ባለጌ ማለት ነው ብር አምላኪ የሰው ሕይወት ሳያሳስባት ገንዘብ የሚያሳስባት ባዶ ምን ትመስላለች። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና